ማሀሊትን ፊንት እንድትበላ ያደረጋት ወረቀት ምንድን ነው ያነበበችው? እንግዲህ ራሷን ስታ እንድትወድቅ አድርጓታል። እንዲሁም ደግሞ ቅድስትን እንድታነብላት ያዘዛት ወረቀት ምንድን ነው ብሩክ? እንግዲህ ማድረግ ያለበትን ነገር በሙሉ አድርጓል። እናም መሀሊት ፊንት በልታ የወደቀችው ቅድስት ከዚህ በኋላ የብሩክ ኬሚስት መሆን እንዳለባት የተጻፈ ደብዳቤ ነበረ። እናም እንደውም ደግሞ ገንዘቡ በሙሉ በምሳሌ ስም እንደሆነ ሲረዳ አሁን ግራ ገባው፣ የኔ አይደለም በማለትም ስለተረዳች ፌን ትበላች። አሁን ደግሞ ይበልጥ ሰራተኛዋን ምሳሌ እናቴ ሁኝ ብላ ጠይቃት ነበረ። ምሳሌ ደግሞ ምን እያልሽ ነው? ለአባትሽ ንገሪው አለቻት። እሷም ለአባቷ ነገረችው። አሁን እንግዲህ የመሀሊት ፊንት መብላትም ምንም ሆነ ምንም የምታገኘው ነገር የለም በእሷ ቤት። ቤቱንም መኪናውንም በራሷ ስም አድርጎ መጎስ ከዛ በኋላ ገደል ግቤ ገደል ግባ ልትል ነበር ብሩክን ግን አልተሳካላትም። ሁሉም ገንዘብ በምሳሌ ስም ሆኗል። በምሳሌ ስም ስላዞረው አሁን ሄዳ ብትከሰው እንኳ ምንም የምታመጣው ነገር የለም። ሌላኛው ነገር ደግሞ ሲቀጥል ተንበርክኮ ለፍቅራቸው ሲለመናት እውነታውን እያወቀ ቅድስት ሁሉንም ነገር ነግረዋለች። ግን ደግሞ ተረጋጋ ስላለችውም ለመናት፣ እሷ ግን አሻፈረኝ አለች። ያልጠበቀችውን ነገር ሲገጥማት፣ እንግዲህ ያነበበችው ደብዳቤ ራሱ አንስታ እንድትወድቅ አድርጓታል። ሰላም ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? ላይ ሰላማችሁ ይብዛልኝ። የእንጀራ ልጇን የምትመርዘው ጨካኝ ሴት ቀጣይ ፓርት ይዘን መጥተናል። እንግዲህ ኤፍራታ ጋር ደውላ ዛሬ የመጨረሻ ነው ምሳሌ መረሻት አለውኝ አለች እና አለቀላት። በቃ ከዚህ በኋላ ህይወታችን ሰላም ሆነ ገንዘብሽን የራስሽ ታረጊያለሽ አለቻት። እሱን እርግጠኛ አደለውም ግን ደግሞ ሐኪም ቤት ወስደዋታል አለች። አታስቢ፣ በህይወት አትመጣም። ያች ሰራተኛዋ ናት፣ ዋጋዋን እንሰጣታለን እያሉ መመካከር ጀመሩ። እሷንማ አለቃትም አለች መሀሊትም እናም እንግዲህ ቅድስትና እንዲሁም ደግሞ ብሩክ ምሳሌን አሳክመው ነቅታ መጣች። እናም አባዬ ሐኪም ቤት የምትወስደኝ ለምንድን መቼ ነው? ስትለውም አሳክምኩሽ አይደል ይኔናት በማለትም መለሰላት። እናም እንግዲህ ቅድስት አሁን ለምሳሌ ማድረግ ያለባትን ነገር ታደርጋለች። እናም ቀደስትን ምግብ አብልተው ተጨረሱ በኋላ ታሐኪም ቤት ይዘው መጥተው ካተረጋጉ በኋላ እኛ ዝም ብለን ዛሬ ነገ ባልን ሰዓት ምሳሌ አምልጣን ነበረ። የምነግርህ ነገር አለ ጋሼ፣ አለችው። ምንድን ነው ንገሪኛ፣ አላት። ይኸውልህ ጋሼ፣ እዚህ አይደለም እኔ እናንተ የምናወራው ብዙ ነገር አለ አለችው። ከዛም ክላሱ ሄዳ በሩን በሩን ዘግታ ቆማ ማሰብ ጀመረች። ብሩክም ግራ ተጋባና ይች ልጅ ምን እየሆነች ነው ደግሞ ዛሬ ምን አይነት ጸባይ ነው አለና መጣ። ምሳሌ ተኝ ብሎ ምሳሌን አስተኝቶ ብሩክ እንግዲህ ቅድስት አለችበት ክላስ ሄደ። ቅድስት ሁሉንም ነገር ለመናገር ዝግጁ ሆነች። ምንድን ነው የተፈጠረው ንገሪኝ? አላት። ጋሽ መረጋጋት አለብህ፣ ግን ደግሞ የምነግርህ ነገር እውነቴን ነው በጣም ብዙ ነው፣ ልትረጋጋ ግድ ይላል አለችው። እኮ ንገሪን አላት። ከዛ መርበት በት ጀመረች። አንቺ ልሽ ዛሬ ጠንኛ ነሽ አላት። አይ ምሳሌ አለች። ምሳሌ ምን ሆነች? ምንድን ነው? ምን ተፈጠረ? ሲላትም ይውልክ ዛሬ ምሳሌን አተናት ነበር። ጋሽ መረጋጋት አለብህ። እናም ምሳሌ እኛ ስንንከረፈፍ እሷ አምልጣን ነበረ ምሳሌ እንድትሞት ማሀሊት ትፈልጋለች አለችው ምን አላት አዎ ጋሽ የምነግረ ነገር እውነቴን ነው ምሳሌ እንድትሞት ትፈልጋለች እናም ዛሬ ገላት ነበር አለችው እኮ እንዴት ምክንያቱም ምሳሌና ከዚህ ዓለም እንድትሞት እህቷ እና እሷ ሲያወሩ በተደጋጋሚ ሰምቻቸዋለሁ እናም መድኃኒቷን ለመቀየር ብዙ ጊዜ ሞክራለች። ስለዚህ ዛሬ ምሳሌ ልታመልጠን የነበረው መድኃኒቷን ቀይረው ነው አለችው። ምን አለ ጤነኛ ነሽ? ምን እያልሽኝ ነው አላት። እኔ ጤነኛ ነኝ፣ እውነቱን ነው የምነግርህ። ስለዚህ አንድ ነገር ማድረግ አለብን። ማሀሊትና ኢፍራታ በጣም ብዙ ጊዜ ሲያወሩ በተደጋጋሚ ሰምቻለሁ። በዛ ላይ ደግሞ መኪናውንና ቤቱን ለመጎስ ተባብላ እንድሸጥለት እንድሸጥለትና ከዛ በኋላ ከሱ ጋር የራሳቸውን ላይፍ እንደሚኖሩ ስታወራ ሰምቻለሁ አለችው። በጣም ታናደደ። እኔ አላምንም እያወራሻለሹ ግን አስበሽው ነው አላት። እውልክ እውነቱን ነው ጋሽ እናት አዳኮ ሐኪሙ የምግብ መመረዝ ነው አለኝ አላት። ምን የምግብ መመረዝ አለችው አዎ እና እኔን እየጠረጠርከኝ ነው። እኔ ምሳሌ እንጨግኝ እንደዚህ ማድረግ አልችልም። ምን እያልከኝ ነው? አለችው። ከዛም እየጠረጠርኩሽ አይደለም። እንደዛም ከሆነ ማሀሊት ናት ይሄን ያደረገችው ምግቡ ላይ የሆነ ነገር አድርጋለች። ስለዚህ መድኃኒቷን ቀይራ እንድትሞት የምትፈልገው ነገር አለ። በዛ ላይ ደግሞ መድኃኒቷን በሰዓት አሰጣትም ነበረ። እኔ እውነታውን ነው የምናገረው አለችው። ግን አሁን ተረጋጋ ተረጋጋ፣ ረጋ ብለ ማድረግ ያለብን ነገር እንድታረግ ነው የምፈልገው ስትለውም፣ አይ አንደዛማ ማ በፍጹም አይሆንም። እኔ አሁን ምንም ይሁን ምንም ምሳሌ ናት። ምሳሌ ከመታመሟ በላይ አስደንጋጭ ዜና አይገጥመኝም ወይም አትነግረኝም ሲላትም ለማንኛውም ዝግጅ እኔ ሲላት፣ ቅዱስ ሁሉንም ተናግራ ተገላገለች። ግን ደግሞ አሁን በሚያሳዝን ሁኔታ እየተጨነቀች ትገኛለች። እናም በጣም ስሜታዊ ሆኖ ብሩክ ሌላ ነገር እንዳበላሽ መከረችው። ከዛሱም ሱም ማድረግ ያለብኝን ውሳኔን አንቺ አትነግረኝም የተፈጠረውን ነገር ብቻ ነገረኝ ብሏት ነበረ። እንግዲህ ማህሌት ከእህቷ ጋር ያወራች ዛሬ የመጨረሻ ነው አለቻት። እህቷም በቃ ንብረታችን በራሳችን ሆነ ከሞገስ ጋር አወራችው አለቻት ይፍራታ። አዎ አውርተናል፣ ግን እሱ ሌላ ነገር ነው የሚፈልገው አለች። ምን አለቻት ይፍራታ። ማለቴ በቃ አላደለ ስትላት፣ ታዲያ ምን ችግርሽ መኪናውንና ቤቱን በአንድ ስም ያደርግልሽ እንጂ ምንም ችግር የለውም አለች። ግን እኮ ብሩኬ መልካም ባል ነው። እውነት እንደዛ እንኳ ቤቱና መኪናው አይሸጥም ብዬው ውጭ አላለኝም አለቻት። ሊያስወጣት ትፈልጊያለሽ? ያምሻል፣ እና ለምን አንቺ አትጭም ተፈለግሽ? አለቻት ይፍራታ። ከዛም መለስ ብላ ሐኪም ቤት ሄጄ ነበረ ግን ሊያስገቡኝ አልቻሉም አለች ፣ ለምን አያስገቡም ስትላትም፣ አላስገቡኝም መዘየር አይቻልም ብለው መለሱኝ አለቻት። በቃ አሁን የመጨረሻዋ ነው ሐኪም ቤት መርዝ በልታ ተኛች ማለት በዛው ቀረች ማለት ነው አለቻት። ከዛም ትንሽ ቆይታ ደግሞ ከሞገስ ጋር ካወራች በኋላ አታስቢ፣ ሁሉንም ነገር በራሴ ስም ነው የማደርግልሽ፣ ምንም ነገር እንዳይደብርሽ፣ እንዳትጨናነቂ እና ብሩክ ከፈቀደልሽ መተሽ መገናኘት እንችላለን አላት። ማህሊትም እሽ በቃ ብሩክን ልጠይቀውና ፈቃዡ ምስ ሆነልኝ እያለች እየተሞላቀቀች ነበረ። ከትንሽ ጊዜ በኋላ ሆስፒታል ሄዳ ምሳሌ ምንም ሳትሆን ታክማ ወደ ቤት እንደተመለሰች ተነገራት። በጣም ተናደደች ና በጣም ያስጠላል ብላ እህቷ ጋር ደወለች። ይቺ የድመት ነፍስ ነው ያላት በቃ መቼም አትሞትም መቼም ብላ ነገረቻት። ምን አለች ይፍራታ? አዎ አትሞትም የተመታች ወጥተው ሐኪም ቤት ወደ ቤት ሂደዋል። አሁን እኔ ወደ ቤት ልሄድ ምን እንደተፈጠረ ማጣራት አለብኝ አለች። እዛ ስትሄድ ሰላም አለች። ሰላም ዝም አላት። ብሩኬ እናም ምሳሌዬ በላለት ሰማት ጎንበስ ስትል ልጅን እንዳስሚያት ሃላት ማለት አኩርፋይኝ ነው አለችው። ለምን አኮርፋለሁ? አንቺ መልካም እናት አደለሽ እንዴ ለምንድን ነው ማኮርፈሽ? እና ሙድያ ያስገብኝ ነው አለችው። አ መልካም እናት መሆንሽንም ራስሽን ትጠራጠራለሽ እንዴ? ሃላት። ከዛም የመጨረሻ ተጣሉ። እናም ቀጠለችና ቅድስት መጣች። ምሳሌን ወደ መኝታ ክላሷ ይዘቻት ይጂ እናውራ ከእሷ ጋር ሲልም፣ አወሩ የተፈጠረውን ነገር ነገራት። ከዛም ይኸውልህ ይሄን ንብረት የኔ ነው፣ ግማሹ ያንተ። ስለዚህ ይካፈላለሁ አለችው። እንደዛ ነው? አዎ ይሄ ንብረት እኮ አንቺ አይገባሽም። የምሳሌ እናት ሃይማኖት ናት ያፈራችሁ መኪናውንም ንብረቱንም አንቺ እዚህ ቤት ስትገቢ እኮ ምንም ነገር የለሽም አናቅሽም፣ አላት። እና ንብረትህን እኩል እንደምካፈል ፈርመህ እንዳገባኝ ረስሃው እንዴ አለችው። አይደል እና ልትካፈይ ነው? ክሰሽኝ። እሱማ መች ይቀርልሃል፣ እከሳአለሁ፣ እያን ጊዜ እስር ቤት ትጠፈነጋለህ አለችው። እሽ እናያለን ብሎም ዝም አላት። እንግዲህ ቅድስትን ይዛ መሀሊት አሁን በቅርቡ እስር ቤት ይጠፈነንልሻል። የታባሽ እንደምትገቢ አላቅልሽ፣ መኖሪያሽን ፈልጊ። ሲቀጥል ደግሞ አለች ስትልም ነይ ይህንን ካልሲያን ሾው ስትላት፣ ጎንበስ ብላ ስታነሳ በጥፊ ደረገመቻት። ለምን አለች ቅድስት። ደግሞ ጥሩ ጥረን እንዳለው ወደ አፍንጫ ከፍ አድርገች ልታሸችኝ ነው አለቻት። ቅድስትም እያለቀሰች ሄደች። ከዛም ፍርድ ቤት ሄዳ ለብሩክ መጥሪያ አመጣችለት። ከዛም ተንበርክኮ አንቺ እኮ እንደዛ አይነት እናት ትሆኛለሽ ብዬ አስብ ለፍቅራችን ስት ባክሽን ብሎ ቢለን ብናትም ቢያለች ከዛም እሰራላለሁ እንደዚህ የተመጣደክበትን ሙሉ በሙሉ ባሉ ስድን አይደለውም አለችው። እንግዳውስ አንድ ነገር ላሳይሽ፣ ጠብቂኝ አላት። ጥላው ሄደች። ደብዳቤውን አምጥቶ ቅድስትን መጣራት ጀመረ። ቅድስትን መጣች። ነይ እዚህ ቁጭ በይ አላት። ቁጭ አለች። ማሀሊትን ደግሞ ጠራት። ማሀሊትም ተመልሳ መጣች። ከዛም አንብቢሁ በማለትም ወረቀቱን እንድታነብ ወረቀቱን ሰጣት። ያንን ወረቀት አንብባ አንብባ አንብባ ስጨርስ ምንም መልስ ሳትመልስ ፈጠጠጥ ብላ ራሷን ስታወደቀች፣ ማሀሊት ቅድስት አረጋሸ ተረጋጋ፣ ምንድን ነው እንዴ አለችው? ራሷን ስታኮድቃለች፣ አረ ተረጋጋ አለችው። በይ አንብቢው በደንብ እያለ ወረቀቱንም በድጋሚ ሰጣት። ከዛም ይች አትሞትም ቅድስት በደንብ አንብቢላት፣ አላት ምንድን ነው ይሄን ያክል ምን ቢሆን ነው አለችው። በደንብ አንብቢላት ራሷን ስታ ኮድቃለች ስትለውም አልወደቀችም። ራሷን ስታ በመሳት ውስጥ ትሰማሻለች። አንብቢላት በማለት ጨህባት ቅድስትም ወረቀቱን ስታዩ በጣም ደነገጠች። በጣም ያሳዝናል። እናም ምንድን ነው ቅድስት ያሰበችው?